ሲሳጣት እንግዲህ የማይውልሽ እንግዲህ በዚህ እድሜዋ አትወልድም እየተባለች ስትባል ታማስገን ዝም ብሎ ነው የሚመስል እናቴ

እሮብ ሰው ምን ያውቃል? ሲቀበር ይስቀላል። ያገር የሰው እንቺ እስናውቅ አለማወቅሽ ወንድማማቹን ሊያፋጅ የተነሳ ነው እንጂ እንጂ ከዛ በላችሁ ምትብላችሁ ምትሉ ለምንድን ነው? ያይለም ልጁን ፈልጋችሁ በሽማግሌ ያቀርቡት እንጂ ደግሞ ምን እንደው እንዲህ አይነት ነገር ደግሞ እንዴት እንዴት እንዴት እንደዚህ አይነት ነገር ደግሞ የሚባል ለሱ ደግሞ ሽማግሌ ደሞ ልማረጥ ከሱ ጋር መጨከነ እና አውሬ ነው። እንዴት እሱ የምታሳድዱት? አረ ተው! አረ ተው! አያደም ተው! አረ ተው! የህፃን ጨዋታ አደረጋችሁት አይደል? እንዴት እንዴት እንደዚህ አይነት ነገር መታረጉ ስራው ስራው እኮ ነው። አስናቁ ስራው ነው እኮ እንዲኛ አስበን እንደው እንዳሉት መሰለኝ እናንተ የሌላ ሰው ሰው አይ ያደረጋችሁት ወንድማችሁ አይ ይጣጥመኛል እንደው ሲሆን አሁን እንደው ኧረ መጭር ከሆነ አይባልም፣ ኧረ ነውር ነው እንደ አይባልም አያብሉ ይሄ ነገር እንዴት ወዴት እየሄደ ነው? እኔ እኔ ይሄ ነገር እርቅ ቢሆን ነው የሚሻለኝ እኔ ብትታረቁ ነው የሚሻል ያለውን ነገር ፈታችሁ በሽምግልና ብትፈቱት ነው የሚሻለው እንጂ ይሄ ማሯሯቱ ትርጉም የለውም። ያለውን ነገር በሰላም በፍቅር ፍቱት። እንዴት ነዋ እንደው እንዴው ነገር እንጃ። እኔ በኋላ የሆነ ነገር ሆኖ ከንፈር ከምንማጠት እንደው አሁኑ ውስጥ ተሰባስባችሁ ያለውን ነገር መፍታት ይሻላችኋል። እንዲያ ነው የሚሻለው። ይሄ ነገ ነገ እኮ የኛ እንትን ወንድማችን ምን አስባሉ? አይደለም እስቲ እናስብበት፣ ቆጭ እንዝከርበት፣ እንምከርበት እንደው ያን ያክል እንደው ካል

እንቻለሁ ምን ተደብቆ የሚቀርመስሏችሁ ነው? ማን ነገረህ? ምን ወሬው ተደብቆ የሚቀርመስሎ ነው? ወደም ምን ጊዜም እኔ በስራ እየባከንኩኝ ጠዋት የወጣው ማታ ነው ምገባ ወሬውን አይሰማውም ተብዬ ዝም ተብዬ ተንቄ አይደለ? ይሄ ሁሉ ሴራ የሚሰርብኝ ይሄ ሁሉ ነገር የሚደረግብኝ እኮ ተንቄ ማቱን እንኳን ሰማህ ግን እ አስማል እሱ ስንወጣ ስንገባ የሚያየን ሰው፣ ዛሬ መሳቂያ ሆነን፣ ያን የመሰለ ፍቅራችን እንደዚህ ከተን። ኧረ ሰው እሱማ እኮ ድሮ ቀረ እያበለ እሱማ እኮ ድሮ ቀረ፣ ወዳጅ መስሎ ትልቅ ወንድማ ነኝ እያለ እኔን እያባጨኝ

ለማን ብዬ ነው እናንተ ተው ትይላለህ ባካችሁ ጎበ ምን ሆናችሁ ነው አያበል አትብትቡኝ እንጂ ምን አለበት ብትው ባንቺ የተነሳ ስንቱን መከራ ነው ባልበደልኩት ባልሰራሁት ስራ ከመወዳጅ ቤተሰቦች ጋር ወዳጆች ጋር ቆራረጠኝ። ሰው ነው ምንም ባላጠፋሁት ያለ ጥፋት ስንቱን አበሳየሁ። ወገን ፍረዱኝ። አሁን አሁን ጥፋተኛ ፍታውስ

ምን ሆናችሁ ነው እንዴት ነው ነገሩ እንደዚህ አይነት ነገር ኧረ ተው ኧረ በለው አፈር ልብላለሽ አያ አያ እሽም ሲያምር እናታለ አ አረንዶ አያ የወለዱት ይወልዳል አንች ደሳሽ